ለሰሞኑ የቀራጩ ማስታወሻ መጽሐፍ ተመርቋል። በህግ ማስከበር ዘመቻ የአሚኮ ጋዜጠኞች በተንቀሳቀሱበት ወቅት የካሜራ ባለሙያው ቤዛ ኩሉ ደጀን ቀን በቀን በሙያው ምስል በመቅረጽ እግረ መንገዱን ያየውንና የታዘበውን በመጽሐፍ መልክ አሳትሞ ለአንባቢያን አቅርቧል። እኛም የነበረውን የምርቃን ስነ ስርአት እንዲህ እናስቃኛችኋለን። ቤዛ ኩሉ ደጀን እጅግ በጣም ታታሪ ቅን፣ የእውነት ጋዜጠኛ ነው። የእውነት የካሜራ ባለሙያ ነው። በጥሩ ጊዜ፣ በመጥፎ ጊዜ። ምን ለማለት ፈልጌ ነው? እንግዲህ የጋዜጠኝነት ሙያ በርካታ ቦታዎች ላይ ይሄዳል። መዝናኛውም ጋር ጋዜጠኛ አለ፣ ጦር ሜዳውም ጋር ጋዜጠኛ አለ፣ ፖለቲከኞች ጋም ጋዜጠኛ አለ፣ የሃይማኖት ተቋማም ጋር ጋዜጠኛ አለ። እና ቤዛ ሁሉ ደጀንን ለመግለጽ ይሄ ደቂቃ ይበቃኛል ብዬ አላስብም። ስራው የሚገልጸው ወጣት የካሜራ ባለሙያችን ስለሆነ ማለት ነው። ከዚህ በፊት በአንድ የግጥም መድብል ይታወቃል። ጊዜ የሚባል ነገር የለም። በዚህ መካከል ጽፎ ያቀረበልንን ከዚህ በፊት ያለውን ግጥም ስንቶቻችሁ እንደምታውቁት አላቅም። የሌሊት ወፍ ጸሎት የሚል የግጥም መድብል ነበረው። አሁን ለሁለተኛ ጊዜ የቀራጩ ማስታወሻን ለየት የሚያደርገው የዛሬ ሶስት እና አራት ዓመት በፊት የነበረውን የትግራይና የኢትዮጵያን ጦርነት መሰረት አድርጎ የእጃችሁ ላይ ያለው መጽሐፍ ግን የዕለት ከዕለት የጦርነቱን ውሎ የጦርነቱን ታሪክ ያስቀመጠበት ነው። የሚያነቡትን ሰዎች ሊከበሩ ይገባል። ምክንያቱም መጽሐፍ የሚሰጠንን ማንም አይሰጠንምና ይሄንን ትልቅ ስንቅ ለሰጠን ለቤዛ ኩሉ ደጀን ትልቅ አክብሮት አለኝ። ከዚህም በኋላ በርካታ ጽሑፎችን ጽፎ እንደሚያበረክትልን ተስፋ እናደርጋለን። እጅግ የምናከብራችሁ አንጋፋ ጋዜጠኞች ተገኝታችኋል፣ ውድ እንግዶቻችንም እዚህ ተገኝታችኋል። ይህንን መጽሐፍ በማንበብ ከመጽሐፉ ምንድን ነው የምናተርፈው? ምንድን ነው የምናገኘው? ሰላም ዋጋው እስከምን ድረስ ነው የሚለውን አንዳችሁ አንብባችሁ ለሌላ ለአምስት ሰው ይህን መጽሐፍ እንዲያነበው ብትጋብዙ ብዙ ሰዎችን የምንታደግ እንሆናለን ብዬ አስባለሁ። እስከ ፕሮግራማችንም ፍጻሜ አብራችሁን እንደምትቆዩ ተስፋ አደርጋለሁ። በድጋሚ እንኳን ደህና መጣችሁ። የሌሊት ወፍ ጸሎት የሚል ግጥም መድብልን 2013 ላይ አስነብቦና ፍልስፍና ስለንቦና የቀራጩ ማስታወሻ ለሚመረቅ ለማክበር የተሰባሰብ ነው። ቤዛ ሌንሱን ወደ ብዕርነት ቀይሮ የጦርነትን አስከፊ ገሃነም መልክ እስከ ሰላም አውራጁ የገነት በር ጸሎት ድረስ የቀራጩ ማስታወሻ ላይ ከትቦልናል። በኢትዮጵያ መንግስትና በህወሓት መካከል የተደረገውን ጦርነት የነበረውን እውነት ፍንትን አድርጎ የሚያሳይ የአይን ምስክር ልብ የሚነካ የታሪክ ማስታወሻ ነው። መጽሐፉ የተሰማራባቸው ቦታዎች ሁሉ የተመለከተውን ከጦርነቱ ዋዜማ እስከ ድህረ ጦርነት የነበረውን ታሪክ በሙሉ በቦታው ሄዶ ያየውን እውነት ነው በቀጥታ የሚያደርሰን እንዲህ ምስል ከሳቸው ነው። እያንዳንዱ የቀራጺው ማስታወሻ ገጾች ውስጥ እነዛን አስከፊ ድርጊቶች ወደ ልብ፣ ወደ ነፍስ፣ ወደ አእምሮ ህያው አድርጎ እስትንፋስ ዘርቶባቸው እያነበብን ቦታው ላይ ሆነን እንድንታመመው ነው የሚያደርገን። አንዳንድ ገጾቹ ሲያነቡት ሳያችኋላችሁ አብራችሁ ታነባላችሁ በነዛ ደጋግ አርሶ አደሮች ላይ ከአላማጣ ሰቆጣ፣ ከማይካድራ እስከ ደብረ ጸቢጥ፣ ሌሎችም አካባቢዎች የህፃናት ጩኸት፣ መከራ፣ ሞት፣ የእናቶች ጩኸትን እንድንሰማ ያደርገናል። ይህንን ሲያደርግ ያየውን እንድናስታውስ፣ እንድንማር ደግሞ ሁላችንም የሚያድርብንን ሀሳቦች ይሞግታል። ቤዛ በፍርስራሽ መሀል ሰው መሆን ምን ማለት ነው የሚለውን ይጠይቀናል። የቤዛ መጽሐፍ ወቅታዊ ብቻ ሳይሆን አስፈላጊ ጭምር ነው። እንዲህ አይነት እውነቶችን ለማጥራት ብዙዎች በኢትዮጵያ አይታይም ብለው ተስፋ ያደረጓቸው አሰቃቂ ድርጊቶችን ይመሰክራል። ይሄ ደግሞ ምን እንደፈጠረ ምን እየተፈጠረ እንደነበር እንዲታወቅ የሚያደርግ ነው። መጪው ትውልድ ይሄንን የሆነውን ጉዳይ እንዴ ከማድረግ ባለፈ ሰላም ለምን ውድ እንደሆነ መስታወት ሆኖ የሚያሳይ መጽሐፍ ነው። ይጸልያል የሚፈሱ እንባዎችን ለተማጽኖ የተዘረጉ እጆችን፣ የናፈቁ አይኖችን ተመልከት፣ ፈጥነህ ድረስ። እናት ሀገር ኢትዮጵያን ከመከራ ታደጋት፣ በቃት በላት አሜን ይላል። አሜን ብያለሁ እኔ በድጋሚ። የሌሊቶች ጸሎት ላይ በአይኑ ገብተን በምርቃቱ ወጣን። ምርቃቱ ለቀራጩ ማስታወሻ በረከት ሆኖናል። የዚህ በረከትስ በቀጣይ ምን ያሰማናል? በድጋሚ እንኳን ደስ አለ። አመሰግናለሁ። ደስ ስላለ ሰው በጽሁፍ አመልክ ማበርከት ትችልማሉ። ከወደሆ መግለጽ እንወዳለን። የቀራጩ ማስታወሻ መጽሐፍ በይፋ ተመርቋል። በመጽሐፍ ምረቃ እለት የተለያዩ ባለሙያዎች የግጥም ስራዎቻቸውን አቅርበዋል። በዚህ ምክንያት ስሎ ከኛ አመሰግናለሁ። የቀራጩ ማስታወሻ ግን ቀርጣጭ ነህ እንጂ ቀራጭ አይደለህም። እንኳን ደስ ያለ። ሁለተኛ ልጅ ነው ክርስትናው ለኔ እንደሆነ ነግረኛ። አመሰግናለሁ። የግጥም ጠቅ አንድ አቀርባለሁ። መርሳት የደረሳ መርሳት የደረሳ እሰይ ወግ ደረሰኝ ድረሳሽ ነው ንቄ ከውስጠት ሄዳ ለጥርሽ ነው ፍቄ እያልኩኝ መልእክት የሚገል ሳበቃ ልቤ ወደኋላ እየተጎተተ ቅርቅር ይለኛል እንደረሳ ወቃ ምን ረሳ ወይ ተሰለሰለ ለምሳሌ ያልኩት ተመልሼ መርሳት የምንረሳው ምን አቅም ነሳኝ ደርሶ ዛለክ እንደይ መርሳት የምንደኔው አፍቅሮሻል እንደይ ያስፈልጋል። ሀገር የእናት ጥሁት ይብቃ፣ የበደል ገፍ ሲቃ፣ የአባት ልብ መቃተት፣ የልጅ ወጦ መቅረት፣ የቤት ሁሉ መፍረስ፣ የአስተሳሰብ ማነስ፣ መፈናቀል ይቁም ከቀይ መሰደድ ጥጋብን ረስቶ መከራን መላመድ ለአንድነት ከሆነ አይቆጭም ደም ቢፈስ ልክ እንደ ቄጤማ አጥንት ቢከሰከስ። አለበለዚያ ግን ጀግንነት አይደለም ወንድም ላይ መተኮስ በወንድም ውድቀት በደም ማትሳከር በማስተዋል ጥበብ ካንድያ ተማከር። አረ ይብቃ ጎበዝ የራስን ሰው ገሏ አምር መፎከር ድሮ ድሮ ድሮ የበደለ ክሶ ተበዳይ ተክሶ አዋጭ ነኝ ሳይል ከሽማግሌ አንሶ በተጠየቅ ልጠየቅ በበለሃ ልበለሃ ካሸነፍ ቀኝ ልክስሃ በሌባ ሻኝ በውጫጫኙ ድሮስ ቢሆን ህጎ አይደለ ወይ ሰው አዳኙ በወንዝ አባት ሽማግሌ በነ ዘወልድ በነመዛርድ መዛርድ ደም ደርቆ ቂም ረስቶ ሲኮን ዘመድ በአበጋርም በነክፍሎ ክፍሎ ያለው ሰጥቶ ለተራበው አካፍሎ በህግ ኑሮ አልተቻችሎ ተከባብሮ ሀገር ሰርቷል ሀገር ሰርቷል። ጥል ረስቶ ከአንድያው ጋር ተመቃቅሮ ዛሬስ ተናጋሪ ስሙኝ እንጃል ማጨም ከሰውነት ሚዛን አንሶ የቀለለ ባጉል ትርክት ተመክቶ ወሬዋ የማይጨበጥ እንቶ ፈንቶ ወንድም አለም በወንድማ አትነሳ። መልካም መልካም ደጉን አስብ ክፋት እርሳ። ቃየልን አትሁን አቤልን አትግደል። በሰው ደም ጸቀይታ ይቅር መደላደል። ይዘገያል እንጂ ፍርዱ ይሰጣል ለበደልከው በደል። እስኪ ልጠይቅ ጥፋተኛው ማን ነው? እኔ ነኝ ወይ አንተ፣ እሱ ነው ወይ ያኛው? እጣትን መቀሰር ይቅር መነቃቀፍ። ለብሔር አትኑር፣ ለአንድነት ተሰለፍ። አልደፈር ብሎ ለሀገር የተሰዋ ከታሪክ አይጎድልም። በርስ በርስ ጦርነት አጥፊና ጠፊ እንጂ አሸናፊ የለም። እናም ከእኔ እናንተ ትንሽ መንደር የሁላችን ትልቅ ሀገር ይሄ ነው እሳቤው ሰው ሆነ ስትኖር አየ እንኳንስ ለመኖር እንኳንስ ለመኖር ሞቶ ለመቀበር ያስፈልጋል ሀገር። አመሰግናለሁ። ቅዳሜ እንዳትገለኝ ገበያ ነው ቀኑ መላ ዘመዶች ዋጋቸውን ያቅኑ እሁድም ሰንበት ነው ሁሉ ደብር ሳሚ ጽድቅ የራዛት ነፍስን በጸሎት አካሚ። ሰኞ እና ማክሰኞ ሁለቱ ለጥናት ለወቅ ለመራመር እንዴት ለምን እንደምሞት። ሮብና ረብም ሁለቱ ጾም ናቸው ዋንተን እያስታወስኩ የምሰግባቸው። እናም በእነዚህ ዕለት እንደ ጾም በመጣ ጥቂት አፌን ሳልሽር በሞት የብቀጣ ሴት ገዳይ የውለታ ጅዳኛ እያሉ ያሙሃል። ቸርነትን ጥለው ክፋትን ብቻ ይዘው ይክዱሃል። ሐሙስም ይቀርብህ ቅድስና እና ሞት ባንድ አይተጣምም። የሲሆን ሁልፍ መብቻ የገነት አይሆንም። እናም አምላኬ ወይ አሁን ይህ ሞት ነው ከሞትም በላይ ሞት ስሙ የገነነ በተቀደሰው ቀን ሐሙስ የሰከነ እያሉ ከሚያሙ ስልን ከሚያነሱ ሺ ጊዜ እርሳኝና ለምን ሳይሞት ቀር እያሉ ያልቅሱ እና እንደነገርኩህ ይህ ባልተኛው ሁሉ ለወሬ የሚኖር አሉ ባልተወዳጅ ሐሜተኛ ሰፈር ከሞት ላይ ተኝቶ ሞትን እየረሳ ለጓደኛው መኖር አንተን ነው የሚያነሳ እውነት እልሃለሁ ነጋዴር ክስረቱን ከባለንጀራው ላይ ለቱን ካላየ ዋችን የሞቹ የሞቱን ጣር ከጎረቤቶቹ ቆሞ ካልገበየ ለሱ የደረሰ ሐዘን ጉርጉሮ ለሰው ከዘገየ ሰው ካሜተኛ ነው፣ ሰው እልከኛ ነው። ስምን እየጠራ እንዲህ ነው የሚለው እውነት የለም እንጂ አምላክ ከመንበሩ ለምን ከኔ ብቻ ሥቃይና ጣሩ እያሉ ይላሉ ከአንደኛው ሳዩ አንዱን ላይ ማሩ ከሞት ተነጥለው መኖርን ላይኖሩ እና እኔ ምልህ በየ ጉዳጉዱ ባትቆጡና አስሺ ወሬ እንዳካፍልህ ሺህ ጊዜ እርሰኝና በምድረኛ ቋንቋ ደህንነት ሊሆንህ ያዙኝ እኔ እኮ ቀልብ የለኝም የሰው ጥላ ለቅጥ እንኳን የሰው አምሳል ምን ገዳለው የእኔ የሆነ የነካሁት ሁሉ ይረግሳል ከቷልስቅም ስቅም ምን ጥርሳለኝ ቤቴም ጥል ነው ሁሌ ሀዘን የእኔ መኖር ከሞት ጋራ ለውጥ የለውም ቢመዛዘን

እንጣጥ ስል ፍርጥ እንጣጥ ስል ፍርጥ የሚያደርገኝ የስበት ሕግ እንዳትሉኝ እኔ ከንቱ ፍጡር ሁሉም የሚያነውር ሁሉም የሚጠላኝ እድሌን መሻቃው መሬት ስበኝ ሳይሆን ሰማይ ነው የሚገፋኝ የመጀመሪያው ዛሬም ይላል ነዋይ ሳያገዝፈን ድህነት ሳይቀስፈን በብርሃን እድሜ ልክ ዝንት ዓለም ተከብረን ስኖር ጸንተን ሰፍነን አየን ብዙ ዘመን ፈርዖን እንደ ዛተ ሺህ እንደ ፎከረ ሙሴ በበትሩ ውሃ እንደ ከፈለ እማሙኒት ቤት ከማሙኒት ቤት ከነጤናቸው በእግር የመጡ መንፈሰ ሙኒት በብርሌዋ እየጨለጡ ነገር ቀላቅለው እየቀመሱ እየጨለጡ ሸፌ ጨዋታ እያቀለጡ ከነ ክብራቸው ከነ ጤናቸው ጥቂት ቆዩና ከነ እርጋታቸው እርካባቸውን እየረገጡ እየተናጡ እየናጠጡ ፈረስ ቀይረው ተሳፍረው ወጡ። ለካስ እግረኛ ነገር ማይገባው ሞኝ የሚመስለው እያዘገመ ከማሙኒት ቤት እስኪገባ ነው። ከዚያም አወዲያ ባለ ፈረስ ነው። ጠቋሚዋ ጣቴን ወደ እሷ ቀስሬ ስዝት ሳስፈራራት፣ ፊት ለፊቷ ቁሜ አንደኛዋ ጣቴ የእሷን ክፉ ስራ ስታመላክተኝ፣ ቀሪዎቹ ደግሞ ወደ እኔ ዞሮዋን ስተትል ያሳዩኝ ከደሪት ወፍ ላይ ያየዋት ናት። እጅግ እናመሰግናለን ቤዛ። መጽሐፉ ልክ የታሪክ እውነት የተዘገበበት እውነት ነው። ቀዳሚ የመረጃ ምንጭ ሆኖ በአይንማኝነት ያየውን የተመለከተውን ነው ያሰፈረበትና ሁላችንም በየቦታው ሆነን ባለንበት ሆነን የተፈጠረው ነገር ምንድን ነው የሚለውን ከተለያዩ የመረጃ ምንጮች ነው ስንወስድ የነበረው ምን ያህል እውነት ነው፣ ምን ያህል አይደለም የሚለውን እርስ በርሳችን የምንወያይባቸው እውነቶች ነበሩ። ያንን እውነት ወደፊት ለፊት አምጥቶ የሆነውን ነገር ይሄ ነው በሚል የነበረውን ክስተት የነበረውን ሰቆቃ የነበረውን እያንዳንዱን ነገር ፍሰቱን በጠበቀ መልኩ የነገረን እውነት ነው። ስነ ጽሁፍና ታሪክ እርስ በርሳቸው የተቆራኙ ነገሮች ናቸው። የሚደጋገፍ ነው። ስነ ጽሁፍን ታሪክን ይገልጥበታል። ታሪክ ደግሞ ራሱ በስነ ጽሁፍ የሚገለጥበት እውነት አለ እና እሱ ይህንን ታሪክ ሲነግረን ደግሞ ስነ ጽሁፋዊ ለዛውን በጠበቀ መልኩ አድማጭን በሚስብ ይሄ አንባቢን በሚስብ መልኩ እያንዳንዱን ፍሰቱን በጠበቀ መልኩ ስነ ጽሁፋዊ ለዛ ውበትን አጎናጽፎ የሰነደው ማስታወሻ ነው እና እርስ በርሱ የተቆራኘ ነው። እንደ እውነተኛ ታሪክን እንደገለጠ ባዮግራፊ የሚባለውን አይነት ሰዎች እያንዳንዱ የዕለት ማስታወሻቸውን ይከትባሉ። ያንን የከተቡትን እውነት ደግሞ ልክ እንደዚህ መልሶ ለህዝብ ማድረሱ ላይ ትልቅ ሚና አለው። ይህንን መጽሐፍ ወደዚህ ይዞ መምጣቱ አንድም ከታሪካችን ተምረን ያለፈውን ስህተታችን እንድናስተካክል ወደፊት የምንጓዝበትን መንገድ እንድናቀና እርስ በርስ በመሀላችን ያለውን አብሮነት እያሳየን በአብሮነታችን ውስጥ ደግሞ ንግግር፣ ውይይት አለመኖሩ ደግሞ ወደ ግጭት፣ ወደ ጦርነት እንደመራን ከዛ ልንመለስበት የሚገባውን መንገድ እየጠቆመን የሄደ ነውና ይህንን ወደ ህዝብ ይዞ ሲመጣ ነጋችንን የተሻለ ለማድረግ መንገድን የሚያቀናልንን መጽሐፍ ነው ያመጣልን። የመድረክ ዝግጅቱ ያው በጣም አሪፍ ነበር። አዘጋጆቹም እንግዲህ ያው ጋዜጠኞች ከመሆናቸው አንጻር እጅግ በጣም የሚያምር ነበር። እጅግ በጣም ደስ ይላል። መጽሐፉ የሚያትተው ስላለፈ ጦርነት ነው እና እሱ የዛሬ ትውልድ ይጠይቃል። የነገ ደግሞ ይወሳል። አንድ ነገር ስትሰራ ዛሬ የሚጠይቅሽ ወይም የሚያመሰግንሽ ይኖራል። ነገ ደግሞ የሚያደንቅሽ፣ የሚማርብሽ ወይም ደግሞ የሚወቅስሽ ይኖራል እና ምንድነው የምናደርጋቸው ነገሮች ሁሉ እያንዳንዱ ኢትዮጵያዊነትን በማይነካ ወይም ደግሞ ስለፍቅር የሚሆን ነገር በሰላም የሚፈታን ነገር ወደዚ አምጥቶ ትውልድን ማሰቃየት ለሚመጣው ትውልድ መጥፎ አርያ ጥሎ መሄድ መጥፎ እንደሆነና እስካሁን የነበርንበትን ኢትዮጵያዊነት የጣሰ የነበረ ያ ደግሞ በትንሽ ሕዝብን የሚወክል አይደለም በተወሰኑ ግሩፕ በተወሰኑ ሰዎች ይህን ያክል ሰቆቃ እንዳለፈና እንደነበረ የሚያትትነውና የሚያስተምር ስነ ስርዓቱ ቆንጆ ነበረ። ብዙ እንደ ቤዝ ያሉ የጥበብ ሰዎችን እንድናቅና እንድናበረታታ የሚያደርግ ፕሮግራም ነበረ። ደስ ይላል። በመላምትና በአሉባልታ የምንሰማቸው የነበሩትን ነገሮችን ከካሜራ ጀርባ ያለውን ነገር ኤክስፒሪየንሱን እንዲያሳየን ያደረገውና እሱን እንድናቅ ያደረጋል ለታሪክም ደግሞ እንዲደርስ ያደርጋል። ለመጽሐፉ መነሻ የሆነኝ እንግዲህ በተቋሚ ውስጥ በተለያየ አጋጣሚ በስራ አጋጣሚ ከተለያዩ ቦታ ወይም በተለያዩ ቦታዎች ሲንቀሳቀስ ያየዋቸውን ነገሮች ነው ወደ መጽሐፍ የቀየርኩት። ያው መሰረታዊ ነገሩ ግን ፍላጎት ነው። መጽሐፍ ለመጻፍ ፍላጎት ሊኖርሽ ይገባል፣ ተሰጥኦ ሊኖርሽ ይገባል። እነሱ ነገሮች በንባብ አዳብረሽ ወይም ደግሞ በትምህርትም ሊሆን ይችላል አዳብረሽ መጽሐፍ ለመጻፍ መሞከር ነው እንግዲህ የመጽሐፉ ይዘት የሚያተኩረው በሀገራችን ሰሜናዊ ክፍል ላይ ተቀስቅሶ የነበረውን ጦርነት መነሻ በማድረግ ትውልድ ይሄ ያለፍንበት መከራ፣ ስቃይ፣ ጦርነት፣ እንግልት ይበቃል። ትውልድ ከዚህ በኋላ ከዚህ ተምሮ ሀገሩን ሰላም ማድረግ አለበት። ሀገራችን ጦርነት ይበቃታል ነው መቋጫው ጦርነት ይበቃታል፣ ከጦርነት በኋላ ሰላም ይመጣል፣ ከጨለማ በኋላ ብርሃን ይመጣል። እንደገና ደግሞ ከማጣት በኋላ ማግኘት አለ። ተስፋ መቁረጥ የለብንም። ሁላችንም ተናበን ግን በይቅርታ እንሻገር እችን ሀገር እናሻግራት መናበብ መቻል አለበት እና ረዥም ጊዜ ወስዷል። እንግዲህ ከመነሻው 2013 ነው እስከ 2016 ድረስ ቆየ ማለት ነው። 2017 ላይ ተመረቀ መጽሐፍ መጽሐፍ ነው እንዲወጣ አሻራ ያሳረፉ ሰዎች እኔ በስምም ጠቅሽ አልዘልቀውም። በጣም ብዙ ናቸው፣ እጅግ በጣም ብዙ ናቸው። ሀሳብ ከመስጠት ከማረም፣ ከተለያየ አንጻር ብዙ ሰዎች አግዘውኛል። ሁሉንም ማመስገን እፈልጋለሁ።